ኢራን በኳታር የሚገኘውን የአሜሪካ ጦር ሰፈር ላይ የሚሳኤል ጥቃት ከሰነዘረች ከጥቂት ሰዓታት በኋላ መሆኑ የሁኔታውን ውስብስብነትና የትራምፕን መግለጫ ትክክለኝነት በተመለከተ ተጨማሪ ጥያቄዎችን አስነስተዋል። የመጨረሻው ህንፃ እንዳያመልጦ መተናል መተናል በቅንጡ ቤት ውስጥ እየኖሩ ጥሪቶን በአስተማማኝ ሁኔታ ማቆየት ይፈልጋሉ። እንግዲያውስ ለኑሮ አመቺ በሆነው ለቡ ማብራት ኃይል ከምናስገነባው የዲኤምሲ ሪል ስቴት የመጨረሻው ብሎክ ለርሶ ማረፊያውን፣ ለልጆቹ ጥሪቱን ያስቀምጡ። ውብ በሆነው መንደራችን የሰላምን አየር እየተነፈሱ በምሽትም ደሞ የከተማዋ ማራኪ እይታ ይኮሞኩማሉ። ከባለ አንድ እስከ ባለ አራት መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፎቅ ጀምሮ እንደ ምርጫው ከ60% የባንክ ብድር አማራጭ ጋር እንሆ በዚህ ቪዲዮ ለሚ የሚያስቀመጡ ደንበኞች በካሬ 107000 ከነበረው ዋጋ በልዩ ቅናሽ በ88000 ብር ብቻ። ታዲያ ምን ይጠብቃሉ? በ09654780082 አሁኑኑ ይደውሉ። ፕሬዚዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሳፈሩት ስሜታዊና ተስፋ ሰጪ መልእክት ለሁሉም እንኳን ደስ አላችሁ በማለት ነበር የጀመሩትም ለመልእክታቸውም እስራኤልና ኢራን በአንድ ጊዜ ማለት ይቻላል ወደ እርሳቸው በመቅረብ ሰላም እንፈልጋለን እንዳላቸውም ገልጸዋል። ትራምፕ ጊዜው አሁን እንደሆነ አውቄ የነበረ ሲሉ የሰላም ስምምነቱ እንዲሳካ የበኩላቸውን ሚና እንደተጫወቱ ፍንጭ ሰጥተዋል። ትራምፕ መግለጫ እንደሚያመላክተው የተኩስ አቁም ስምምነቱ ለ12 ሰዓታት የሚቆይ ሲሆን፣ በዚህም ጊዜ ውስጥ ኢራን በመጀመሪያ ከዛም እስራኤል በ12ኛው ሰዓት ላይ ተኩስ እንደሚያቆሙ እየተጠበቀም ይገኛል። ይህ የ12 ሰዓት የተኩስ አቁም ከተጠናቀቀ በኋላ ጦርነቱ በይፋ እንደተጠናቀቀ እንደሚቆጠርና በ 24 ተኛው ሰዓት ላይ ደግሞ የ12ቱ ቀናት ጦርነት ይፋዊ ፍጻሜውን እንደሚያገኝም ገልጸዋል። ትራምፕ አክለውም በእያንዳንዱ የተኩስ አቁም ወቅት አንደኛው ወገን ለሌላኛው ሰላማዊና አክባሪ ሆኖ እንደሚቆይ ያላቸውን እምነት አንጸባርቀዋል። ለኢራን እና ለእስራኤል የእንኳን ደሳላቸው መልእክታቸውን ያስተላልፉት ትራምፕ ሁለቱ ሀገራት ይህንን ያስራሁለት ቀናት ጦርነት ለማቆም ላሳዩት ጥንካሬ ድፍረትና ብልሃት አድናቆታቸውንም ገልጸዋል የጦርነት ለአመታት ሊቀጥልና መላሙ መካከለኛ ምስራቅ ሊያጠፋ ይችል እንደነበር ነገር ግን ይህ በዓለመሆን የተሰማቸውን ጥልቅ ደስታ ተናግረዋል የትራምፕ መልእክት በምኞትና በጸሎት የተሞላ ነበረም። እግዚአብሔር እስራኤልን ይባርክ እግዚአብሔር ኢራንን ይባርክ እግዚአብሔር የአሜሪካን ህብረት ይባርክና እግዚአብሔር ዓለምን ይባርክ በማለት መልካም ምኞታቸውን አስተላልፈዋል አክለውም የእስራኤልና የኢራን የወደፊት ዕጣ ፈንታ ገደብ የለሽና በታላቅ ተስፋ የተሞላ ነው ሲሉ ሁለቱ አገራት ወደፊት ከፍተኛ ፍቅርን፣ ሰላምንና ብልጽግናን እንደሚያሳዩ ያላቸውን ብሩህ ተስፋ ገልጸዋል። ትራምፕ ትሩዝ በተባለው ማህበራዊ ሚዲያ ላይ በለጠፉት ጽሑፋቸው ላይ ሁለቱም አገራት በርካታ የሚያገኙት ነገር አለ እንዲሁም ከፍትህና ከእውነት መንገድ ከራቁ የሚያጡትም ነገር አለ በማለት የሰላምን አስፈላጊነት በአጽንኦት ሰጥተውታል። ብዙዎች በአዎንታዊ መልኩ የተቀበሉት የሰላም መግለጫ ለቀናት በጦርነት ስጋት ስትናጠነበረችው ዓለም በተወሰነ መልኩ የእፎይታ ስሜት እንዲሰማት ያደረገ ቢሆንም መሬት ላይ ያለው እውነት አገር ከዚህ መግለጫ ጋር ምን ያህል እንደሚጣጣም በቀጣይ የሚታይ ይሆናል። የሁለቱ አገራት ይፋዊ ምላሽና በቀጣይ የሚወስዷቸው እርምጃዎች የትራምፕ የሰላም ዜናው መሆን አለመሆኑን የሚወስኑ ወሳኝ ጉዳዮች ናቸው። የትራምፕን የተኩስ አቁም መግለጫ ተከትሎ የኢራኑ የውጭ ጉዳይ ሚኒስቴር ፈጣና ግልጽ ምላሽ ሰጥቷል። ሚኒስቴሩ ባወጣው መግለጫ ኢራን ምንም አይነት የተኩስ አቁም ስምምነት ላይ እንዳልደረሰች በይፋ አስታውቀዋል። ይህ የኢራን አቋም የትራምፕን ሁለቱም አገራት በአንድ ጊዜ ወደ እኔ መጥተው ሰላም ጠይቅ የሚለውን አባባል በቀጥታ የሚቃረን ነው። የኢራን የውጭ ጉዳይ ሚኒስቴር አክለው እስራኤላውያን ወረራቸውን በኢራን ላይ የሚያደርሱን ጥቃት ካቆሙ ኢራንም መተኩሷን ታቆማለች በማለት የኢራን ቀጣይ እርምጃ ሙሉ በሙሉ በእስራኤል ድርጊት ላይ የተመሠረተ መሆኑን በግልጽ አስቀምጠዋል። ይህ መግለጫ ኢራን ለሰላም ዝግጁ ብትሆንም የእስራኤልን ጥቃት መቋቋማን እንደምትቀጥልና የራሷን ሉዓላዊነት ለማስከበር እንደማታመነታም ያሳያል። በሌላ በኩል የእስራኤል ባለስልጣናትም የትራምፕን ተኩሳኩ መግለጫ በተመለከተ የፋዊ ምላሽ ከመስጠት ቢቆጠቡም ድርጊቶቻቸው ግን ከሰላም ስምምነት ይልቅ የጦርነት መቀጠልን የሚያመላክቱ ነበሩ። የእስራኤል መከላከያ ኃይልና ሌሎች የደህንነት ተቋማት ዋነኛ ግባቸው የነበረው የኢራንን የኒኩሌር አቅም ማዳከም እንድትሳካ ቢገልጹም ወታደራዊ ዘመቻው ግን ገና እንዳልተጠናቀቀና በኢራን ግዛት ውስጥ ሊመቷቸው የሚፈልጓቸው በርካታ ሌሎች ወታደራዊ ኢላማዎች አሁንም እንዳሉ በተለያዩ መገናኛ ብዙሃን ፍንጭ ሰጥተዋል። ስማቸው እንዳይገለጽ የፈለጉ የእስራኤል ባለስልጣናት ለመገናኛ ብዙሃን እንደተናገሩት እስራኤል የደህንነት ስጋቷ ሙሉ በሙሉ እስኪወገድ ድረስ አስፈላጊውን እርምጃ መውሰዷን ትቀጥላለች በማለትም ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ዶናልድ ትራምፕ በእስራኤልና ኢራን መካከል ተደርሷል ስላሉት የተኩስ አቁም ስምምነት አስተያየት ከመስጠት ተቆጥበዋል። እንደዚህ የጀሩሳሌም ፖስት ዘገባ ከሆነ ኔታናሁን ዛሬ ማለዳ የጸጥታ ካቢኔት ስብሰባ ያካሄዱ ሲሆን ሚኒስትሮችም ስለ ጉዳዩ በይፋ ከመግለጽ እንዲቆጠቡ ማሳሰባቸውም ተነግረዋል። ዶናልድ ትራምፕ ከዚህ ቀደም ብለው በሀገሪቱ መካከል የስምምነት መደረሱን ገልጾ የነበረ ቢሆንም የተኩስ አቁሙ ስምምነትን በተመለከተ እርስ በእርሳቸው የሚቃረኑ ዘገባዎች እየወጡም ይገኛሉ። አንዳንድ የኢራን መንግስት መገናኛ ብዙሃን የተኩስ አቁም ስምምነቱ እንደጀመረ ቢናገሩም የኢራን የውጭ ጉዳይ ሚኒስቴር ሰይድ አባስ አራክቺ ስምምነቱን አስተባብለዋል። እስራኤል ጥቃቷን ካቆመች ሀገራቸው የበቀል እርምጃውን እንደምታቆም መግለጻቸውም ይታወሳል። እስራኤል በበኩሏ ስለ ጉዳዩ እስካሁን በይፋ ያለችው ነገር የለም። ኢራን የትራምፕ መግለጫ ከወጣ በኋላም ቢሆን ለ25ኛ ጊዜ በእስራኤል ላይ አዲስ የሚሳኤል ጥቃት መሰንዘሯ ተዘግበዋል። ይህም የቀጠለው የኢራን ጥቃት በአገሪቷ የውጭ ጉዳይ ሚኒስቴር እስራኤል ጥቃቷን እስካላቆመች ድረስ የአጽፋ ምላሻችን ይቀጥላል የሚለውን አቋም በተግባር ያሳየ ነው። በተመሳሳይ እስራኤልም በኢራን ግዛት ውስጥ ባሉ ኢላማዎች ላይ የአየር ድብደባ መፈጸሟን እንደቀጠለች የተለያዩ ምንጮች እየጠቆሙ ይገኛሉ። ይህ በፕሬዝዳንት ትራምፕ መግለጫና መሬት ላይ ባለው ተጨባጭ እውነታ መካከል ያለው ከፍተኛ ልዩነትና መጣረስ በርካታ ጥያቄዎችና ክርክሮችን አስነስቷል። የትራምፕ መግለጫ በዋና ተዋናዮቹ መካከል ምንም አይነት ተጨባጭ ስምምነት ሳይደረግ በግላቸው የሰላም ስምምነት ለማምጣት ያላቸውን ፍላጎት ለማሳየት ብቻ የተደረገ የችኮላ መግለጫ ነው ወይንስ፣ ከበስተጀርባ እየተካሄዱ ያሉ ነገር ግን ገና ፍሬ ያላፈሩ የዲፕሎማሲያዊ ጥረቶች ነጸብራቅ ነው የሚሉ ጥያቄዎች በስፋትም እየተነሱ ይገኛሉ። ለውስን ጊዜ ሁለቱም ተፋላሚ ወገኖች የትራምፕን ሰላም ጥሪ ወደ ጎን በመተው ወታደራዊ ጥቃቶቻቸውንና የአጽፋ እርምጃዎችን የቀጠሉ ይመስላል። ይህ ደግሞ በቀጠናው ሰላም የማምጣት ተስፋን እጅጉን አደብዝዞታል። በኢራንና እስራኤል መካከል የተቀሰቀሰውና የአሜሪካ ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነት ተደርጓል ብለው ይፋ ያደረጉት ግጭት የኳታርን ግዛት በቀጥታ የዚህ ውጥረት ማዕከል አድርጎታል። ኢራን በኳታር በሚገኘው አልኡደይድ የአሜሪካ የአየር ጦር ሰፈር ላይ ሰነዘረችው የሚሳኤል ጥቃት ወታደራዊ አንድምታ ባሻገር በቀጠናው የጂኦ ፖለቲካዊ ግንኙነቶችና የኃይል አስተላለፍ ላይ ከፍተኛ ተጽዕኖ ሊያሳድር የሚችል ክስተትም ሆኗል። በኳታር ግዛት ከዋና ከተማዋ ድሃ አቅራቢያ የሚገኝ አልኡደይድ የአየር ጦር ሰፈር ለአሜሪካ ጦር በመካከለኛ ምስራቅ ካሉት እጅግ ወሳኝ ወታደራዊ ይዞታዎች መካከል አንዱና ዋነኛው ነው። ይህ ሰፊ የጦር ሰፈር ወደ 8000 የሚጠጉ የአሜሪካ ወታደሮችን የያዘ ሲሆን የአሜሪካ ሰራዊት ማዕከላዊ እዝ ሴንትኮም የአየር ኃይል ክፍል ዋና ማዘዣም ሆኖ ያገለግላል። በውስጡ የብሪታንያ ጦር አባላትም የተፈራረቁ ለአገልግሎት የሚቆይበት ስፍራ ነው። በተለይም በባህረ ሰላጤው አካባቢ ካሉት የጦር ሰፈሮች ሁሉ ረጅሙን የአውሮፕላን መንደርደሪያ ሜዳ የያዘ በመሆኑ ግዙፍ የጦርና የጭነት አውሮፕላኖችን ለማስተናገድ ያስችለዋል። በአሁኑ ወቅትም አሜሪካ በኢራቅና በሌሎች ቀጠናው የምታካሄዳቸው ወታደራዊ ተለኮቦች ዋና ማዝጃ የስለላ መረጃ ማሰባሰቢያና የአቅርቦት ማዕከል ሆኖ በማገልገል ላይ ይገኛል። ቋታር የአል ኡደይ ጦር ሰፈርን ለአሜሪካ ጦር እንድትጠቀምበት የፈቀደችው ከ28 ዓመት በፊት ነበር። ሁለቱ አገራት በወቅቱ ባደረጉት ስምምነት መሰረት ጦር ሰፈሩ በአሜሪካ ጦር ቁጥጥር ስር ከገባ በኋላ ቋታር በግዛቷ ውስጥ የአሜሪካ ወታደሮች በይፋ እንዲሰፍሩ እውቅና ሰጥታለችም። ይህ ስምምነት ባለፉት ዓመታት በተደጋጋሚ ታደሰ ቢሆንም ሲኤንኤን እንደዘገበው የሀገራቱ የስምምነት ጊዜ ባለፈው ዓመት ከማለቁ በፊት ሌላ አዲስ ስምምነት ተደርሶ የአሜሪካ ወታደሮች በተጨማሪ አስርተ ዓመታት በኳታር እንዲቆዩ ከስምምነትም ተደርሰዋል። ይሁን እንጂ ኢራን በኳታር ግዛት ውስጥ በሚገኙ የአሜሪካ ጦር ሰፈር ላይ ቀጥተኛ የሚሳኤል ጥቃት መሰንዘሯ ኳታርን ሉዓላዊነትና የቀጠናውን ስስ የፖለቲካ ሚዛን በእጅጉ የሚፈታተን ድርጊትም ነው። ምንም እንኳን የኢራን ብሔራዊ ደህንነት ካውንስል ጥቃቱ በኳታር ህዝብና መንግስት ላይ ያነጣጠረ እንዳልሆነና ከሲቪል መኖሪያ አካባቢዎች ርቆ በሚገኘው ወታደራዊ ተቋም ላይ ብቻ የተፈጸመ እንደሆነ በመግለጽ ኳታርን ለማረጋጋት ቢሞክርም የኳታር መንግስት ግን ድርጊቱን ሉዓላዊነት ላይ የተፈጸመ ግልጽ ጥቃት ሲል አጥብቆ አውግዞታል። ይህም የኳታር አቋም አንድ ሀገር በግዛቷ ውስጥ የውጭ ጦር ሰፈርን ብታስተናግድም በዚያ ሰፈር ላይ የሚፈጸመው ጥቃት የራሷን ሉዓላዊነት እንደሚነካና እንደማትታገዝ በግልጽ የሚያሳይም ነው። ይህም ክስተት እንደ ኳታር ያሉ በአንድ በኩል ከአሜሪካ ጋር የጠበቀ ደህንነት ትብብር ያላቸው በሌላ በኩል ደግሞ ከኢራን ጋር በአንጻራዊ ጥሩ ዲፕሎማሲያዊና የኢኮኖሚ ግንኙነት ያላቸው የመካከለኛ ምስራቅ ሀገራት በኢራንና አሜሪካ መካከል በሚፈጠረው ቀጥተኛ ግጭት ውስጥ ምን ያህል አስቸጋሪና አጣብቂኝ ውስጥ ሊወድቁ እንደሚችሉ በግልጽ የሚያሳይ ነው። እነዚህ ሀገራት በአንድ በኩል የአሜሪካ ወዳጅነት ላለማጣት፣ በሌላ በኩል ደግሞ ከኢራን ጋር ቀጥተኛ ግጭት ውስጥ ላለመግባት ከፍተኛ ጥንቃቄ ማድረግ ይጠበቅባቸዋል። የኢራን ጥቃት በኳታር ላይ ያነጣጠረ ባይሆንም ኳታርን የአየር ክልል መጣሱና በግዛቷ ውስጥ ሚሳኤሎች መውደቃቸው በቀጠናው ያሉ ሌሎች የአሜሪካ ወዳጅ ሀገራትም ተመሳሳይ ጣፋንታ ሊገጥማቸው ይችላል የሚል ስጋት እንዲያድርባቸውም አድርጓል። የኢራን በአሜሪካ ጦር ሰፈሮች ላይ የከፈተችው ጥቃትን ተከትሎም በመካከለኛው ምስራቅ ከፍተኛ የደህንነት ስጋት የነገሰ ሲሆን፣ የተለያዩ ሀገራትና በቀጠናው የሚገኙ ውጭ ሀገራት ኤምባሲዎች ለዜጎቻቸው ጥብቅ የማስጠንቀቂያ መልእክቶችንም አስተላልፈዋል። የዚሁ ውጥረት የወደፊት አቅጣጫ ምን ሊሆን እንደሚችል መተንበይ ከባድ ነው። በቀጣዮቹ ሰዓታትና ቀናት ውስጥ የሁለቱም ወገኖች ኢራን እስራኤልና አሜሪካ የሚወስዷቸው እርምጃዎች የግጭቱን እውነተኛ አቅጣጫ የሚወስንም ይሆናል። የአሜሪካ ቀጣይ ምላሽ፣ የኢራን የአጸፋ እርምጃዎች መቀጠል አለመቀጠል እንዲሁም እስራኤል በቀጠናው የምትወስዳቸው ወታደራዊ እርምጃዎች ሁኔታውን ወደ ከፋ ጦርነት ወይም ወደ አስቸጋሪ የድርድር ጠረጴዛ ሊመሩት ይችላሉ። የዓለም አቀፉ ማህበረሰብ በተለይም የተባበሩ መንግስታት ድርጅትና ሀያላን መንግስታት ይህንን ውጥረት ለማርገብና ዲፕሎማሲያዊ መፍትሄ እንዲገኝ ከፍተኛ ጫና ማድረግ ይጠበቅባቸዋል። ከወታደራዊና ፖለቲካዊ አንድምታው ባሻገር ይህ ውጥረት በዓለም የነዳጅ ዋጋ፣ በዓለም አቀፉ ንግድና በቀጠናው ሰላም መረጋጋት ላይ ከፍተኛ አሉታዊ ተጽዕኖ ሊያሳድርም ይችላል። የመካከለኛው ምስራቅ የዓለም የኃይል ምንጭ ማዕከል እንደመሆኑ መጠን በዚህ ቀጠና የሚፈጠሩ ማንኛውም አይነት አለመረጋጋት መረጋጋት የዓለምን ኢኮኖሚ ክፉኛ ሊያናጉት ይችላሉ። በአጠቃላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ያወጁት የተኩስ አቁም ስምምነት በመሬት ላይ ካለው እውነታ ጋር ይህጣጣም አይመስልም። የኢራንና እስራኤል ፍጥጫ ዛሬም እንደቀጠለ ሲሆን፣ የመካከለኛው ምስራቅ በከፍተኛ የጦር ስጋት ውስጥ ይገኛል። ሰላም ለመላው ዓለም። ቸር ቆዩልን።